ሄሉዬ የሀዘንና የደስታ ምልክት አሳይታለች ቲክቶክ ላይ። ለምንድን ነው የከፋት? ለምንድን ነው ያለቀሰችው? ምንድን ነው የተፈጠረው? አሁንም እኛ ሶሻል ሚዲያ ላይ የማናቀው በህይወቷ የተፈጠረ ነገር አለ ወይንስ ባለፈው ነገር ነው እንደዚህ ልቧ የሚነካው? ትንሽ አዝኛለሁ። እውነት ያዘነችበት ምክንያት ባይገባኝም፣ ግን ደግሞ ስላዘነች አዝኛለሁ። አንድ ቦታ ላይ መልሽ ሳይ ደግሞ መልሳ ደግሞ ደስታዋን ሳቋን ደግሞ ፖስት አድርጋለች፣ እና እንግዲህ ያዘንኩ የመሰላችሁ ሰዎች አላዘንኩም፣ አልተሰበርኩም እንዳታዝኑ ለማለት ይመስላል ደግሞ ይህን መለሰ ቪዲዮ ፖስት አድርጋለች ማለት ነው። እና እዚህ ጋር ደግሞ እንግዲህ ለማንም ምንም አይበርደኝም፣ አይሞቀኝምም፣ አልከፋምም፣ ተከፍችም አልቀርምም የሚል መልእክት ይመስለኛል። በአደባባይ ላይ እንግዲህ እንደዚህ ፏፈሽ ብላለናለች። ያው ሐዘንሽን ሳይሆን ደስታሽን ነው ማየት የምፈልገው ሄሉ የኔ ውድ። የሄሉ ደስታ የሚያስደስታችሁ ደግሞ እስኪ ይህን ቪዲዮ ላይክ በማድረግ አሳውቁኝ የኔ ውድ። ዛሬ በተለመደው ሰዓት እንግዲህ በአዲስ ነገር ይመጣሉ ብዬ እየጠበኩ ነው። ሄሉ የኔ ጀግና በርችልኝ ማለት ነው። የኔ ውድ ህት እና ውዶቼ ዛሬ ይመጣሉ ማለት ነው። ባንዳቸው ቻናል ዛሬ ቪዲዮ ይለቀቃል። ያ ነገር ምንድን ነው የሚለውን ነገር አብረን ምናይ ይሆናል። ስለዚህ ሄሉዬ ደስታሽን እንጂ ሐዘንሽን አታሳይ ማለት ነው። ምክንያቱም የሚጠሉሽ ሰዎች ይደሰታሉ በሐዘንሽ የሚወዱሽ ሰዎች ደግሞ በሐዘንሽ ይከፋሉ ማለት ነው እና ዛሬ የጀላቸው መጣወት ይህንን ቪዲዮ ነው ማለት ነው። ውዶቼ ትንሽ ስላሳዘንቼ ነው እና ውዶቼ እስኪ እናንተም ይህን ቪዲዮ ላይክ በማድረግ አሳውቁኝ። ዛሬ በተለመደው ሰዓት በአዲስ ነገር ይመጣሉ፣ እኔም ደግሞ እከሰትላችኋለሁ። ስወዳችሁ ግን ቪዲዮ ላይክ ላይክ አድርጉልኝ። ቪዲዮ ላይክ ስለማታደርጉት ብዙም ሰው ጋር እየታየ አይደለም። እስኪ ቪዲዮ ላይክ አድርጉ።